በንቅናቄው መድረክ ላይ የተገኙት የደቡብ ኢትዮጵያ ክልላዊ መንግስት ምክትል ርዕሰ መስተዳድርና የስራ የስራ ዕድል ፈጠራና ኢንተርፕራይዞች ቢሮ ኃላፊ ዶክተር አበባየሁ ታደሰ እንደተናገሩት በክልሉ በኦሞ ባንክ አማካኝነት በቀረበው የብድር ገንዘብ ቁጥራቸው ቀላል የማይባሉ ወጣቶች ተጠቃሚነታቸው ተረጋግጧል። በጣም ሊጻፉ የሚችሉ ሊነገሩ የሚችሉ በጎ ስራዎችም ተሰርቷል። አካባቢዎች ተቀይሯል፣ ግለሰቦች ተቀይሯል፣ ቡድኖች ተቀይሯል፣ ሀብት አፍርቷል። ካፈራውም ሀብት ተነስቶ ኢኮኖሚ ላይ እድገት እንዲመዘገብ ሆኗል። ከዚህ አንጻር በቀላሉ የምናየው አይደለም። ሁለተኛ በተለያዩ ክልሎች ላይ እንደምታውቁት፣ በተለይ የታችኛውን መዋቅር ለማንቀሳቀስ የሚያስችሉ አካባቢያዊ የሆኑ ባንኮች እና የብድር ተቋማት ተደራጅተው ወጣቶችን አርሶ አደሮችን ይደግፋሉ። ከዚህ አንጻር በቀላሉ አድረስ የሚደረጉ የአካባቢ አስተዳደር የክልሎችን ችግር የሚፈቱ ባንኮችን አደራጅተው ከመስራት አንጻር የተሻሉ ልምዶች አሉ። ይሁን እንጂ ከአመላለሱ ጋር ተያይዞ በርካታ ማነቆች መኖራቸውን ያስታውሱት ዶክተር አበባየሁም የብድር አስመላሽ ግብረ ኃይል የተሰራጨውን የሀገር ሀብት በታለመለት ጊዜ ገደብ እንዲመለስ ማድረግ እንደሚገባውም ተናግረዋል። ሌላው የባለፈው የብድር ስርጭታችን ታሪክ ማህበራትን የማደራጀታችን ታሪክም ለብልሽት ተደረጋለጠ ነው። የራሳችን የቅርብ የምንላቸውን ሰዎች በተለይ አሁን አሁን እየታረመና እየጠራ የመጣ ነው እንጂ አብዛኛው ለዚህ ስራ ቅርብ የሆነ ሰው የራሱን ቤተሰቡን የሚያደራጀ በእጅ አዙር ብድር የሚቀበልበት ያንን ብድር ለማስመለስ ስትሄድ ዱካ የሚጠፋበት ሁኔታ የነበረ ያለፍንበት ጉዳይ ነው። ከዚህ ተነስቶ ብድር አመላለሱም እየተነቃቀፈ ይቆያል። ስራ አጥነት የአገሪቱ ኢኮኖሚ ስብራት ምክንያት ስለመሆኑ የተናገሩት ርዕሰ መስተዳድሩ ብድርን ከታለመለት ዓላማ ውጪ ከማዋልና በቀረበው ፕሮጀክት ላይ በመመስረት አለመሰራቱ ችግሩን ማባባሱንም አስታውቀዋል። የሀገሪቱን ብልጽግና ለማረጋገጥ በሥራ ባህል የሚያምንና ተበድሮ ከመመለስ ጀምሮ ሀብት ማፍራት የሚችል ወጣትን መፍጠር እንደሚገባም አሳስበዋል። የኦሞ ባንክ ፕሬዚዳንት አቶ አብርሃም አላሮ በበኩላቸውም በተለያዩ ዘርፎችና ጊዜያት ከተሰራጨው ገንዘብ ውስጥ 1.1 ቢሊየን ብር ስለመመለሱም አመላክተዋል። የብድር ስርጭቱን የማስመለስ ስራ እየተከናወነ መሆኑን ያመላከቱት የባንኩ ፕሬዚደንት ለዚህም ባለድርሻ አካላት ሚናቸውን ሊወጡ ይገባልም ብለዋል። ትልቅ መጠን ያለው ያልተመለሰ ብድር በዚህ ክልል ውስጥ አለ። የወጣቶችን ስራ ፈጠራ በተለይ ስንመለከት ወደ 500 ሚሊዮን ብር በላይ ሰው እጅ ላይ ያለው ገንዘብ አለ። እነዚህ ደግሞ የሚመለሱ ይሆናሉ። ለዚህ ደግሞ በተሻለ ሁኔታ ቅንጅቱ፣ የብድር አስመላሽ ግብረ ኃይሉ፣ የስራ ፈጠራ ቢሮው፣ የስራ ፈጠራ ምክር ቤቱ ኦሞ ባንክም በራሱ በኩል በቅ ዝግጅት አድርጓል። የኦሞ ባንክ ከተመሰረተበት ጊዜ ጀምሮ በደቡብ ኢትዮጵያ ክልላዊ መንግስት ብቻ ከ140 ሺህ በላይ የሚደርሱ ወጣቶችን ተጠቃሚ ስለማድረጉም አመላክተዋል። በቀጣይ ሶስት ወራት በክልሉ ከተሰራጨው ገንዘብ ውስጥ 700 ሚሊየን ብር የማስመለስ ስራ ይሰራልም ተብሏል። ጊዜ አንጻር በሶስት ወር ጊዜ ውስጥ የሚመለሱት ወደ 700 ሚሊየን የሚያክል ብድር እንዲመለስ ነው። ቢዝነሶቹ አሉ የማስመለስ ሂደቱ አለ፣ ቅንጅቱ አለ። ስለዚህ እነዚህን እነዚህ ቶሎ በተመለሱ መጠን ደግሞ ለሚቀጥለውም ደግሞ የሚሰራጭ ይሆናል ማለት ነው። በንቅናቄው መድረክ ላይ በኦሞ ባንክ ምክትል ፕሬዚዳንት አጠቃላይ የብድር አሰረጫጨት እና ተግዳሮቶች ላይ ያተኮረ ሰነድ ቀርቦ ሰፊ ውይይት ተካሂዶበታል።